አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ እንሻላ፣ ይህ የሶስተኛ ኢፒሶድ ነው የሚሆነው ማለት ነው። ተርቢያ ወታዲብ የተባለ ቻነል ነው ይሄ። እንሻላ እንደተለመደው ይህ ቻነል ትኩረት የሚያደርገው ሪያዱ ሷሊህን ላይ ሪያዱ ሷሊህን የሚባለውን ኪታብ ታቁታላችሁ፣ ይታወቀ ነው በአለም ላይ በአማርኛም ተተርጉሟል። እሱን እየተከተል ሶስት የቁራን አያት፣ ሶስት ሀዲስ እና እንዲሁም ደግሞ ተግባራዊ ማድረግ የሚገባን ለተግባራዊ ልምምድ የሚመቸንን የመረጥናቸውን ሀዲሶች የነቢዩን ሰለላሁ አለይሂ ወሰለም ተግባራዎች የሰሀባዎችን ተግባራን በተመለከተ ልምምድ የምናደርግበት ቻንል ነው የሚሆነው ማለት ነው እንሻላ። ስለዚህ ለመጀመሪያ ያህል በስሚላህ ወልሐምዱሊላ ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ አለይሂ ወሰለም አልሐምዱሊላህ አልሐምዱሊላህ ለዚ ሀዳና ሊሀዳ

ተውባ የሚለው ቃል የተገኘው ታበ ወይም የቱቡ ከሚለው ቃል የተገኘ ነው። ትርጉሙን መመለስ ወይም ተመለሰ ከሚለው የአረበኛ ቃል ትርጉም ነው። ለእኛ ዋና ወሳኙ የሸሪያ ትርጉሙ ነው። ቴክኒካል ትርጉሙ አልማንዩ ሸሪይ ምንድን ነው የሚለው ነው። ይህም ደግሞ መጥፎን ስራ እርግፍ አድርጎ መተው፣ ባሳለፈው ኃጢአት ወይም መጥፎ ስራ መጸጸት እና ወደ ስህተቱ ላለመመለስ መወሰን፣ ይሄ ተውባ ይባላል ማለት ነው። ሌሎች ሶስት ሽርጦች አሉት ለምሳሌ አንድ ሰው ይህ እነዚህን ማድረግ ያለበት ከአላህ ጋር ባለው ጉዳይ ነው የሰው ሀቅ ካለበት ደግሞ ሰው ሀቁን መመለስ አለበት እነዚህ ሁሉ ምን ይባላሉ ተውባ ይባላሉ ይሄ የሸሪዓ ትርጉም ነው ማለት ነው ዋና ማወቅ ያለብን እነዚህ ናቸው ተውባ ሲባል በአማርኛ ቃሉ ንስሐ ሊባል ይችላል ማለት ነው ግን ንስሐ ምናልባት እነዚህን ቃላት በሙሉ ይገልጽ ካልሆነ ለእኛ ተውባ የሚለውን ቃል በደንብ መልመድና ማወቅና መረዳት ያለብን በዚህ መልኩ ነው ማለት ነው

ያአዩሀ ለዚነ አመኑ እናንተ ያመናችው ሰዎች ወይ ሙስሊሞችን በተለይ እየጠራ ነው ያለው ማለት ነው። ቱቡ ኢለላሂ ተውበተን ነስዋሀን ወደ አላህ በተውበት ተመለሱ። ይህ ሙስሊሞችን ብቻም ላይሆን ይችላል። በአላህ መኖሩ ያመነ ፈጣሪ አለብኝ ይቀሰቅሰኛል፣ ከሞት ይፋረደኛል ብሎ የሚያስብ ሁሉ ቱቡ ኢለላሂ ተውበተን ነስዋሀን ንጹህ የሆነን የተሟላን የሆነ ነስሃን ማለት ቅድም ያው ተገለጹትን የሚያሟላ የሆነን ተውበት ውበት አድርጎ በማለት አላህ ሱብሃነ ተዓላ ለአመኑት ሰዎች አዟል ማለት ነው። ያ አዩሃ ለዚነ አመኑ ብሎ ሲያጠራ እናንተ ያመናችሁ ብሎ ስለተጠራ ማለት ነው። አሳ ረቡኩም አዩ ከፊራ አንኩም ሰየተው ሰይአቲኩም ወንጀላችሁ ሆነም ከእናንተ ላይ ያብስላችሁ ዘንድ ወይም ሳያብስላችሁ አይቀርም ማለት ነው። አሳ የሚለው የአረበኛ ቃል አይቀርም ለማለት ነው ወይም ወይድክ ለኩም ጀናቲን ተጅሪ ምንታት ያልአነሀሉ ከስራ ወንዞች የሚፈስባት የሆነችን ጀነትም ሳያስገባቸው አይልቀርም። እናንተ ተውበታችሁ እንደሆነ ተውበታችሁ የተቀበላችሁ እንደሆነ ይህ ነገር። ስለዚህም እናንተ ያመናችሁ በተውበት ወዳላ ተመለሱ። ያመኑት ማመኑ ሁልጊዜ ከተውበት ሊያዘናግ አይችልም። ሁልጊዜ መተውበት እንዳለብን ያመለክታል። እንዲሁም ደግሞ የሚቀጥለው የዛሬ የመረጥኩት የቁርአን አያት

አላ አንፉሲህም ላተቅነጡ ሚን ራሕመቲላህ በአላህ ራህመት ጀርነት ላይ ተስፋ ትቁረጡ። ኢነላሃ አላህ እኮ በርግጥ ያግፊሩ ዝኑበ ጀሚያን ሁሉንም ወንጀል አላ ይምራል። ኢነሁ ሁወል ገፉሩ ራሂም አላህ ይቅርባይና ባይና አዛይ ነው። ስለዚህ ስላላ አላ ዋና ማሰብ ያለብን አላህ አልገፉሩ ራሂም የሚለውን በተደጋጋሚ የገለጸው ካለ አላህ ሱብሀነሁ ተዓላ። ስለዚህ ይቅርባይ መሆኑን መረዳት አለብን። እንዲሁም አዛይ መሆኑን ማለት ነው። ስለዚህ ከዚህ እና ከምህረቱ ተስፋ መቁረጥ አያስፈልግም። ስለዚህም ተውበት አድርጎ ለተመለሰ ሁሉ ምህረት ያገኛል። ብላይ አላህ ስብን ታላ ሽርክን አይምርም ከሚለው ጋር ምንም ሊጋጭ አይችልም። ለምን ቁል የዛድ የለ ቤና አስረፉ እናንተ ባሮች ብሎ ነው። ስለዚህ የሚያሻርቅ ሰው ሙሽሪክ የሆነ ሰው ባሪያዊ ብሎ አላህ ሊጠራው አይችልም ከመጀመሪያ። ስለዚህ ሙስሊም ሆነ ግን ወንጀሉን ወንጀል ላይ የነበረ ሰው ወንጀል ላይ ያለ ሰው የሆናችሁ ሁሉ ተስፋ መቁረጥ አያስፈልጉም። ወደ አላህ መመለስ ነው ተሎ። የመጨረሻው ለዛሬ የመረጥኩት የቁርአን አያት ሱረቱን ኑር ላይ ያለው ነው። አንቀጽ ሰላሳ አንድ ቢስሚላህ ራህማን ራሂም። ወቱቡ ኢለላሂ ጀሚአን አዩሃል ሙእሚኑን ለአለኩም ቱፍሊሑን። አላህ ሱብሃነሁ ወተዓላ እንደገና ወቱቡ ኢለላሂ እናንተ ወደ አላህ ጀሚአን ሁላችሁም ወደ አላህ ተመለሱ አዩሃል ሙእሚኑን እናንተ ያመናችሁ ሆይ ለአለኩም ትፍሊሁን ትድኑ ዘንድ ከአሳማሚ ቅጣት ትድናችሁ እንዲሁም ዘላለማዊ ከሆነ ጀነት እንድትገቡ ዘንድ ተውበት አድርጉ በማለት አላህ ስብሐ ወተዓላ ዘወትር ሁል ጊዜ ግዜ ተውበት በማድረግ ያስፈልግ እንደሚያስፈልግ ይነግራል ወቱቡ ኢለላሂ ጀሚዓን ማለት በሌላ ትርጉሙ ሁልጊዜ ጊዜ ማለት ነው። ስለዚህ ሁልጊዜ ግዜ ተውበት ማድረግ እንዳለብን ይሄ የቁርአን አያት እንዳዘዘን አላህ ስብሐ ወተዓላ በየ በየጊዜው ስለምንዘናጋ ይህን ሁልጊዜ እንድንተወበት አላህ ስብሐነ ወተዓላ አዝዞናል፣ የሚለውን የቁርአን አያት መረዳት እንችላለን። ከሀዲስ ዛሬ የመረጥኩት ምንድነው? እዚህ ርዱስልላይ ማለት ነው። ሀዲስ አልቁዱስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ብለው ይናገራሉ። አላህ ስብሐነ ወተዓላ እንደዚህ ይላል፣ ያ ኣብነ አደማ ኢነከ ማዕዳ ኣውተኒ ወረጀውተኒ ፈርቱ ለከማካነ ፊከ ወላ ውባሊ። አንተ የአደም ልጅ ሆይ ኢነከ ማደ ኣውቶኒ እስከ ጠራኸኝ ድረስ ወረጀውተኒ ተስፋ እስካደረግ ድረስ ጋፈርቱለከ ማካነፊከ በአንተ ላይ ያለውን ነገር ሁሉ እኔ ለመማር እምርሃለሁ። ወላ ኡባሊ ለኔ ምንም ጉዳይ አይደለም። ይ ስኑ ያ እብነ አደማ አንተ የሰው ልጅ ለው በለተ ዝኑበከ አነ ሰማኢ ሱም መስተፈርተኒ ፈርቱለክ ወንጀልህ የሰማይ ጥግ ድረስ ቢደርስም እና አንተ ማረኝ ብትል እኔ እምርሃለሁ። የ አብነ አደመ እነከ ለው አተይተኒ ቢር ቢቁራ ቢልአርዲ ከጠዋያ ሱም መለቄተኒ ላቱሽሪክ ቢሸይአን ለአተይቱ ከቢቁርብ ያሀ መግፊረቱን አንተ ሰው ልጅ ሆይ ምድርን የሞላ የሆነ ወንጀል ይዘ ወደኔ ብትመጣ እና በእኔ ላይ ባታጋራ እኔ ብቻ ወንጀ ይቅር እንድልብት ጠይቀይ እኔ ይቅርልሃለው። አላ ስለዚህም አላ የማይምረው የሆነ ከጠዋያ ወይም ኃጢአት የለም ማለት ነው። ኃጢአት የሚለው የቁርአን የአማርኛ ቃል ከጧያ ከሚለው የመጣ ነው፣ ወይም ደግሞ የግዕዝ ቃሎችን እዚህ ላይ ቁርአን ተውሶ ሊሆን ይችላል። ከግዕዝ ላይ ከቢሮ ማለት ነው። ስለዚህ ከጧያ ወይም ከጧያ ወይም አላህን ዘንድ የሚያስቀጣ የሆነን ስራ የሰራ ሰው ሁሉ አላህን ወንጀሉን እንዲመረው እስከጠየቀ ድረስ አላህ እንደሚመረው በዚህ ሀዲስ ልቁድስ ተናግሯል። ሀዲስ ልቁድስ ማለት ቁርአን ላይ የሌለ የአላህ ንግግር እየቀራን አጅር አጅሬ የማናገኝበት ቁርአን ላይ ያልሰፈረ የሆነ ያለ ንግግር ነብዩ ሰለላሁ ዐለይሂ ወሰለም ቃል ላሁ ተዓላ ብለው የተናገሩት ነገር ሁሉ ይሄ እየነገረን ያለው አላህ ስብሐነ ወተዓላ በመሆኑ ሀዲስ አል ቁድሲ ይባላል ማለት ነው። ይሄኛው ሀዲስ ነው ኖርማል ሀዲስ ማለት ነው፣ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። አን አቢ ሙሳ አል አሻሪ ረዲየላሁ አንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነላሀ አዘወጀለ የብሱጡ የደሁ ቢለይሊ ሊየቱ በሙሲ እነሃር ወይ ወየብስጡ የደሁ ቢናሃሪ ልየቱ በሙሲቁን ለይል አታት አሸምሱ ሚን መግሪብ ነቢዩ ሰለላሁ ዓለይሂ ወሰለም እንደዚህ ይላሉ። እነ አላህ አዘወጀል አላህ የተላቀና ከፍ ያለ የሆነው የብሱጡ የደሁ እጁን ይዘረጋል፣ ቢለይሊ በሌሊት ሊየቱ በሙሲእ ነሃር ቀን ላይ ወንጀል የሰራ ይመለስ ሰው ተውበት ንስሐ አድርጎ ከጥፋቱ ይመለሳል ብሎ እጁን ይዘረጋል። ወየብሱጡ የደሁ ቢነሃሪ በቀን ደግሞ እጁን ይዘረጋል። አላህ ሱብሓነሁ ወተዓላ ሊየቱ በሚችሉ ወይም የሌሊት ወንጀል ላይ ያደረሰው ይቅር ሊለው ፈልጎ ማለት ነው። ሐታ ተጥሎ አሸምሱ ሚን መቅሪቢሃ በመጨረሻዋ ቀን ፀሐይ በፀሐይ መግቢያዋ እስከምትወጣ ድረስ ይሄ ነገር አለ። እዚህ ላይ የብሱጡር ይዝቀ በሌሊት ላይ እጁን ይዘረጋል ሲባል ቴክኒካሊ ማየት የለብንም ማለት ነው። አላህ ሱብሐነሁ ወተዓላ ተውበት ለማድረግ መፍጠን እንዳለብን እና ቅስቀሳ ለማድረግ ነው እንጂ እዚህ ላይ ፊዚካል ኢማጂን ልናደርግ አይደለም ወይም ደግሞ ቀኖች ሁሉ ዛሬ አሁን እዚህ ሌሊት ከሆነ ቀን የሆነላቸው ሰዎች አሉ። ስለዚህ ሁልጊዜ ተዘርግቶ ነው ወይም ዲዛይንን ነገር ውስጥ መግባት አያስፈልግም። ነቢዩ እና አላህ መልዕክተኛ አላህ ስብሀናው ተዓላ ከንዲዛይን ነገሮች እውቀቱ ሳያውቁት ቀርቶ አይደለም። በወቅቱ ለሚገባቸው ሰዎች የተረዱበት ተውበት ለማድረግ መፍጠን እንዳለብን ለማሳየትና ለመቀስቀስ የተደረገ ነው። ከዛ አንጻር ብቻ መለየት መታየት አለበት እንጂ ሌላ ነገር ውስጥ መግባቱ ለእኛ ምንም ይጠቅመን ነገር የለም ማለት ነው። ሶስተኛው ሀዲስ እን ላ እንደዚህ ሉ ነቢዩ ለ ላ ቃለ ረሱሉ ለ ላ ሰለም አላሁ አፍረሁ ቢተውበቲ አብድሂ ሚን አሀዲኩም ሰቀጦ አላ ብዒሪ ወቀድ አዶለሁ ፊልአርድ ልፈላት አላህ ስብሃነ ወተዓላ አንድ ሰው ስንቁን ምናምኑን ሁሉ ውሃውን ሁሉ ይዞ ግመል ላይ ጭኖ በበረሃ ውስጥ ግመሉ ብጠፋበት ተስፋ ከቆረጠ በኋላ ድንገት ተስፋ ቆርጦ ዛብስር ቁጭ ብሎ እያለ ተመልሶ ቢያገኛት ማለት ነው። የሚደሰተውን ያህል ወቀ አላህ ስብሃነዋ ተዓላ ይደሰታል በተውበት ማለት ነው። ስለዚህ ይቅር ማለት ብቻ አይደለም። አላህ ስብሃነዋ ተዓላ እኛ ከወንጀላችን ተጸጽተን ስንመለስ አላህ በእኛ በመለስ በመመለሳችን የሚደሰት መሆናው ቀን ለተውበት መቸኮል አለብን ማለት ነው። ስለዚህም ስናጠቃለለው ኢነላሀ ዩሂብ ተዋቢነ ወዩሂብ ልሙተጠሂሪን የሚለው የቁርአን አያት ሊያጠቃልልን ይችላል ብለን ያመጣ ነው አላህ ተውበት የሚያደርግ ሰው አላህ ይወዳል። ይሄ ቁርአን አየት ነው። ወይ ህብል ሙተጠሂሪን እንዲሁም ወንጀል ሳይሰሩ ያሉ ጠሃራ የሆኑ ሰዎችንም አላህ ይወዳል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንደዚህ ይላሉ፣ አታኢቡ ሚነ ዘኑቢ ከመላ ዘንበላሁ ከወንጀሉ በነሳ የተመለሰ ሰው ልክ ወንጀል እንደሌለው ያበሰለት በመሆኑ አላህ ዩከፊር አንኩም ሰያቲኩም ያብሰል ስለተባለ ባለ ማለት ነው ከዛ ጋር ስለሚሄድ። ስለዚህ ተውባ ኢዝ ኖት ኦንሊ ፎር ሜጀር ሴት ለትላልቅ ወንጀሎች ብቻም አይደለም። ተውባ በየቀኑ ልባችንም የምናድስበት እና ፖሊሽ የምናደርግበት ነገር እንዲሁም ወደ አላ ሁል ጊዜ መመለስ እንዳለብን ያሳየናል ማለት ነው፣ በዚህ በተማርነው ነገር። ስለዚህ ተው ለተርቢያ ወታዲብ በዚህ ሀዲስ ይሄን ራዱ ሷል ለማስተዋወቅ እንደዚህ አይነት ተመሳሳይ ስራዎች እንዲሰሩ ሁላችንም የምንችለው ያህል ይህን ስራ ለሌሎች እንዲደረስ ማድረግ ያለብን ሁሉ እንድናደርግ ባላስም እንጠይቃለን ማለት ነው። እንደሚታወቀው ማ ሚን ሸይእን አስቀሎ ፊል ሚዛኒ ሚን ሁስኒል ሁልቅ፣ ነቢዩ ሰለላሁ ሰለም እንዲላሉ፣ ምንም ነገር የለም ከምዛን ላይ አላ ዘንድ በዩ መልቅያማ ቀን ስራ ሲመዘን የሚመዝን ሚን ሁስኒል ሁልቅ ከኸ መልካም ከሆነ ስነምግባር። አላ መልካም ሰሆነ መልካም ስነምግባር ይስጠንና። ስለዚህ ማለት ነው ለዚህ ለመልካም ስነምግባር ተርቢያና ታህዲብ ያስፈልጋል ኢዱኬሽን ብቻ ሳይሆን ተርቤዛ እና ተአዲብ ያስፈልጋል። በየጊዜው ኤክሰርሳይስ ማድረግ አለብን፣ መለማመድ አለብን። አንድ ወታደር ሙሉ ጦር ወታደር እንዲሆን ልምምድ እና መሰልጠን እንዳለበት በዲንም እንደዚሁ ተርቢያ እና ተአዲብ ያስፈልጋል ከሚለው ተነስተን ነው ይህን ሻለን የከፈትነው። ስለዚህ ወንድሞቼ፣ አላህ ስብሃነ ወተዓላ ተውበታቸውን ከሚቀበለው እውነተኛ ተውበት ከሚያደርጉት ያደርገን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላሁመ ጅዓልና ሚነት ተዋቢን ሚነተዋቢን ወጅዓልና ሚነልሙጠሂሪን። አላሁመ ተቀበል ሚና።